እግዚአብሔር ይባረክ። ዛሬም ደግሞ እግዚአብሔር አምላካችን በምሕረቱ በጸጋው ከበጎነቱ፣ በቸርነቱ ደግሞ እንደሚያጠግበንና መልካም ነገር እንደምንካፈል አምናለሁ። ዘሁልቅ ምዕራፍ 23 ከቁጥር 18 ጀምሮ ያለውን ላንበብ። ዘሁልቅ ምዕራፍ 23 ከቁጥር 18 ጀምሮ በጌታ በኢየሱስ ክርስቶስ ስም አነባለሁ። ከዚያም ንግሩን እንዲህ ሲል ጀመረ፣ ባላቅ ሆይ ተነሳ፣ አድምጠኝ የሴፎር ልጅ ሆይ ስማኝ። ይዋሽ ዘንድ እግዚአብሔር ሰው አይደለም፣ ይጸጸትም ዘንድ የሰው ልጅ አይደለም። ተናግሮ አያደርገውም ምን? ተስፋ ሰጥቶ ሳይፈጽመውም ምን? እባርክ ዘንድ ትእዛዝ ተቀብያለሁ። እርሱ ባርኳል፣ እኔም ልለውጠው አልችልም። በያዕቆብ መጥፎ ነገር አልተገኘም፣ በእስራኤልም ጉስቁልና አልታየም። እግዚአብሔር አምላኩ ከእሱ ጋር ነው፣ የንጉሥን መልልታ በመካከላቸው ነው። እግዚአብሔር ከግብፅ አወጣቸው፣ ብርታታቸውም እንደ ጎሽ ብርታት ነው። በያዕቆብ ላይ የሚሰራ አስማት የለም፣ በእስራኤል ላይም የሚሰራ ሟርት አይኖርም። ለያዕቆብና ለእስራኤል እግዚአብሔር ያደረገውን እዩ ይባልላቸዋል። ቁጥር 24 ሕዝቡ እንደ እንስት አንበሳ ይነሳል፣ ያደነውን እስኪያነክት የገደለውንም ደም እስኪጠጣ እንደማያርፍ አንበሳ ሆኖ ይነሳል ይላል። ክብር ለኢየሱስ ይሁን። አሁን ይሄ ዘሁልቅ ምዕራፍ 23 ከቁጥር 18 ጀምሮ ያለውን ለመረዳት ከዘሁልቅ ምዕራፍ 22 ጀምሮ ትንሽ ብናየው ጥሩ ነው። ምንድነው የሆነው? ዘኍልቍ 22 ላይ መጽሐፍ ቅዱስ በግልጽ የሚነግረን ወደ ሞዓብ ሜዳ ተጉዘው ከዮርዳኖስ አጠገብ ከኢያሪኮ ማዶ የእስራኤል ሕዝብ እንደሰፈረ ይነግረናል። ያም ማለት ምንድ ነው፣ እግዚአብሔር አምላክ በጸናች ክንዱ ከፈርዖን መንጋጋ ነፃ አውጥቶ ቀን በደመና ሌት በሳት አምድ እየመራ እግዚአብሔር አምላክ የሚያስፈልጋቸውን ነገር እያቀረበ እየመራ እየመራ መጥቶ እንግዲህ በሞዓብ ምድረ በዳ ተጉዘው ከዮርዳኖስ አጠገብ ከኢያሪኮ ማዶ የሰፈሩበት ጊዜ ነው። ከዚህ በፊት እንግዲህ ምን አድርገዋል? አሞራውያንን ድል አድርገዋል። የባሳንን ንጉሥ አግን ሁሉ አሸንፈዋል። ይሄ መረጃ ደግሞ ቀጣይ ሊገጥሟቸው ያሉት ሞዓባውያን ሰምተዋል፣ ተሸብረዋል። በዚህ መረጃ ብቻ ሳይሆን ህዝቡን ደግሞ ከሩቅ ሲመለከቱት ብዛቱን አይቶ በጣም በጣም ደንግጠዋል። ስለዚህ ብቻቸውን አደለም ምድያምንም አስተባብረው ለመውጋት ነው ያሰቡት። ስለዚህ ሞዓባውያን ምዳማውያን ምን ብለው ነው የነገሯቸው? አንድ ህዝብ መጥቷል፣ ልክ በሬ የመስክ ሳርን እንደሚግጥ እየጨረሰ የሚመጣ በጣም ህዝብ መጥቷል። እንዴት እናደርጋሉ? በውጊያና እንደማይችሉት ቀድሞ እግዚአብሔር ያደረገላቸውን ስለሰሙ ሁኔታቸውን ሲያዩ ሰጉ። ስለዚህ ይህንን አማራጭ በአንድ መንፈሳዊ ሲስተም መሀል ላይ መዝጋት አለብን ብለው አሰቡ። በእርግጥ እነሱም ደግሞ የመጡት የእስራኤላውያንም አመጣት መንፈሳዊ ነው እግዚአብሔር አምላክ መርቷቸው ቅዱስ ቃሉ እንደሚነግረን ወደ ኪዳን ምድር እንዲገቡ ክብር ለኢየሱስ ይሁን። በኋላ ምንድን ነው ያደረጉት? የሞዓብ መሪ ባላቅ የሚረግምለትን ሰው ፈለገና በለዓምን ጠራ። መጀመሪያ በለዓም የመሄድ ፍላጎት አልነበረው። በአጭሩ ግን በለዓም የመሄድ ተነሳሽነት ስለነበረው ታስታውሱ እንደሆነ አህያ ራሱ ሰይፍ የመዘዘ መልአክ አይታ ብትቆም እየደበደበ የመሄድ የዚህን ያክል ተነሳሽነት ስለነበረው፣ እግዚአብሔር አምላክ ያደረገው ነገር ምንድን ነው? በለዓም ይሄዳል፣ ግን የምናገረውን ይናገራል ነው። በኋላ ወደ አንድ ገላጣ ቦታ ላይ ያወጣው፣ ይኸውና፣ ይህን ህዝብ ነው ርገምልኝ አለው። ሊረግም የወጣ ሰው አቃተው። ትንሽ ምዕራፍ 23 ቁጥር 9 ላይ ያለውን ላንበብ ከአላታማ ተራሮች ጫፍ ሆኜ አያዋለሁ አለ በከፍታዎች ላይም ሆኜ መለከተዋለሁ ተለይተው የሚኖረውን ራሱንም ከሌሎች ህዝቦች ጋር የማይቆጥረው ክብር ለኢየሱስ ይሁን የተለየ የራሱ የሆነ የራሱ የሆነ ወግ ያለው እግዚአብሔር ያለው በለው ባጭሩ እግዚአብሔር መሪ የሆነ አንድ ህዝብ አያለሁ ይላል እና ይህ የእስራኤልን ትቢያ ማን ይቆጥራል? ሩቡን ራሱ ማን ቆጥሮ ይደርሳል? ይሄን ብዛት ይላል እና ሊረግም አልቻለም። ጭራሽ መርቆንም ይወርደው ግራ ገባው። እኔ እኔ መርቅልኝ ብል ጭራሽ እኔ ርገምልኝ ብል መርቀ ትወርዳለ ወይ ምን ግራ የሚያጋባ ነው። ምናልባት አልተመቸ እንደሆነ ብሎ ወደ ሌላ ኮረብታ ወይ ወደ ሌላ ከፍ ያለ ቦታ አውጥቶ ገላጣ ቦታ መርጦ በላውን ርገም አለው። እዚህ ላይ ነው እንግዲህ ቅድም ያነበብኩት ከቁጥር 18 ጀምሮ ያለው እሱ ያረገመው እንዴት ነው ይረግማለሁ ሃሌሉያ እሱ ያላወገዘውን እንዴት አድርጌ እኔ አውግዛለሁ በምን አቅሜ? እግዚአብሔር ይዋሽ ዘንድ ሰው ነው ይጸጸት ዘንድ ሰው ነው ቆይ እግዚአብሔር ተናግሮ አያደርግም ሃሌሉያ እግዚአብሔር ተስፋ ሰጥቶ አይፈጽመው ምን ማለት ነው ይህንን ህዝብ ተናግሮ አውጥቶ ሜዳ ላይ ይጥለዋል አስጀምሮ ያቆመዋል አስጀምሮ መሀል ላይ ዘወር ይልበታል እግዚአብሔር ተናግሮ አያደርግም። ተስፋ ሰጥቶስ ይታጠፋል። ተስፋ ሰጥቶ ሀሳቡን ይቀይራል? አይፈጽመውም። ይህን ህዝብ እንዴት አድርጌ ነው ምረግመው? በእስራኤል ላይ ጉስቁልና አልተገኘም። በእስራኤል ላይ መጥፎ ነገር አልተገኘም። ጭራሽ እግዚአብሔር በመካከላቸው ሆኖ የሚባለው ሌላ ምንም ነገር መናገር አልችልም። እኔ ራሱ እግዚአብሔር ካለው ነገር ውጪ አስማት አይሰራበትም። በሟርት የሚቆም አይደለም። አስማት በእስራኤል ላይ ሟርት በያዕቆብ ላይ አይሆንም። ብርታታቸው የዋዛ አይደለም። እንደ ጎሽ ብርታት ነው። ለምን ለምን ንገረኝ፣ ብርታታቸው እግዚአብሔር ነዋ። ያስጀመረ እግዚአብሔር ነዋ። ጎዳና ያስጀመራቸው እግዚአብሔር ነዋ። ጭራሽ ምን ብሎ ዘጋ? የዛሬ መልእክት ይሄ ነው። እንዲያውም ይሄ ህዝብ አለ እንደ እንስት አንበሳ ነው። አንዴ ከጀመረ አያቆምም። ለምን? ያስጀመረ እግዚአብሔር ስላለ ስለሚያስጨርስ እንደ እንስት አንበሳ ነው ማለት፣ እንደ እንስት አንበሳ ሊያድነው የወጣውን እስኪያነክት ድረስ እንደማያቆም፣ የገደለውን ደም እስኪጠጣ ድረስ እንደማያቆም፣ ጀምሮ እንደማይተው። አይታችሁ ታውቃላችሁ፣ ናሽናል ጂኦግራፊ ላይ እንስተ አንበሳ ወይ አንበሳ ለአደን ሲወጣ ጀምሮ እንደማያቆም ትኩረት ካደረገ እስከ መጨረሻው እስከ ግቡ ፍጻሜ ድረስ እስከ ምን እስኪያነክት ድረስ የገደለውን ደም እስኪጠጣ ድረስ እንደማያቆመው፣ ይሄ ህዝብ ጀምሯል። ምን ያደርጋል ነው ይጨርሳል። ብርታቱ አይቻልም፣ የጎሽ ብርታት ነው። በሟርት አይቆምም፣ በአስማት አይቆምም። ለምን ያስጀመረው እግዚአብሔር አለ። የዛሬ መልእክት ይሄ ነው። ያስጀመረ እግዚአብሔር ያስጨርሳል። ተስፋን የሰጠ ተስፋን የሰጠ ያስጀመረ፣ ተናግሮ ና ብሎ ያስጀመረ መሀል ላይ አያቆምም። ያስጀመረ ያስጨርሳ ፊልጵስዎስ ምዕራፍ አንድ ቁጥር ስድስት ለፊልጵስዎስ ሰዎች በጻፈላቸው ደብዳቤ ላይ ሐዋርያው ጳውሎስ ምንድን ነው የሚለው በእናንተ የጀመረውን መልካሙን ስራ እስከ ክርስቶስ ቀን ድረስ እንዲፈጽመው ምን ብያለሁ ተረድቻለሁ ጥርጥር ያለው አይደለም ይመስለኛል አይደለም በተደላደለ መረዳት ላይ አለ እሱ በእናንተ የጀመረው ምን ያደርጋል ይጨርሳል ዛሬ ግን አንድ ነገር ላስጠንቅቅ እየተናገርኩ ያለሁት ዝም ብለን ተነስተን ፊታችንን ታጥበን ያማረንን አይደለም ዝም ብለን መስለን የጀመርነውን አይደለም አደለም በራሳችን ተናሳሽነት አደለም እግዚአብሔር ካስጀመረ እግዚአብሔር ካስጀመረህ ምን ያደርጋል? ያስጨርሰሃል። ለምን እሱ የዋሽ ዘንድ ሰው አይደለም፣ ይጸጸት ሰው አይደለም። ተስፋን ሰጥቶ ዘወር አይልም። ተናግሮ አይታጠፍም። ያስጀመረ ያስጨርሳል። አንዴ ላሱላችሁ ነው፣ እግዚአብሔር ያስጀመረ ያስጨርሳል። በሉ እግዚአብሔር ካስጀምረ ያስጨርሳል። አሁን ዋናው ጉዳይ መጀመርና ለመጀመር እጨርሳለሁ አልጨርስም ሳይሆን ከማን ጋር ነው የጀመርኩት፣ ማን ያስጀመረኝ፣ ይሄን ጎዳና ማን ያስጀመረኝ ነው። ከእግዚአብሔር ጋር ከሆነ ሰምተ ከተነሳ የእግዚአብሔር ሀሳብ ካለበት አስጀምረዋል፣ ያስጨርሳል። ክብር ለኢየሱስ ይሁን። ግን በቃ አምስት ነጥቦች ተናግሬ ያበቃል። ግን እሱ አስጀምሮ ያስጨርሳል። ከሱ ጋር ስምም በሆነ መንገድ ስትሄድ ልክ እንደ እንስት አንበሳ ያደነውን እስኪያነክት የገደለውን ደም እስኪጠጣ እንደማያቆም አታቆምም የጀመርከውን ጥግ እስክትደርስ ድረስ ምንም የሚያቆምህ አይኖርም ሟርታ አያቆምህ ድግምታ አያቆምህ ሌላ አያቆምህ ለምን ብርታቱ የጎሽ ይሆናል ለምን ረዳት እግዚአብሔር ስለሚሆን ግን መንገድ ላይ ምን ሊያስተጓጉል ይችላል አራት ፖይንቶች ሊያዝ አንደኛ ቀጣይ እንደዚህ ብሎ መርገም አልችልም ያለ በለዓም፣ ሀያ አራተኛው ምዕራፍ ላይ ዘውልቅ ላይ ምንድን ነው ያደረገው ታስታውሳላችሁ? ይሄንን ህዝብ እንደዚህ አንችለውም አለ። ተገዳድረነው ነው አንችለውም፣ አቁመነው አንችለውም፣ ተዋግተነው አንችለውም፣ ታግለነው አንችለውም፣ ረግመነው አንችለውም። ጭራሽ እየተገለበጠ ነው፣ የእርግማኑ ራሱ በረከት እየሆነለት ነው። የሚቀጥለው ምክንያቱም በለዓም ሊረግም መጥቶ ነው አባርኮ የወረደው። ግን አንድ መንገድ አለ የምናስቆምበታል ወይም እናዘገይበት ወይም እናሰናክልበት። ምን አለ? ከአምላኩ ጋር እናጣለው። እንግዳ ሴቶች ልጆች በመካከሉ እንግዳ አምላክ የሚያመልኩ ብዔልፌጎርን የሚከተሉ ሞዓባውያን በመካከል ቆነጃጁት ይለቀቁበት። ያኔ ያመነዝራል፣ ከአምላኩ ጋር ይጣላለ። አይገርምም? ተሳካለት። እግዚአብሔር የምህረት አምላክ ስለሆነ መልሶ ወሰዳቸው እንጂ፣ የተወሰነ ጊዜ ድረስ ጉዞ ምን አደረገ? ገታው። ለምን እስራኤል በሙሉ አመነዘረ ከእንግዳ አምላኬ ሴቶች ጋር ወደቀ። እንደ አንዳንዱማ ምዳማዊቷን ሴት ይዞ፣ እግዚአብሔር አምላክ በሞት ቀስፏቸው በሙሉ ተሞቱ። ሬሳ እያየ ምዳማዊቷን ሴት ይዞ ወደ ድንኳን ይገባል። በኋላ ፊንሃንስ አጣበቃቸውና የእግዚአብሔርን ቅንዓት ቀንቶ ቁጣው ቆመ እንጂ በዚህ በብሉ ኪዳን ጊዜ። ክብር ለኢየሱስ ይሁን። ያስጀመረ ያስጨርሳል የተናገረኝ ጥግ ያደርሳል። አዎ በቃ እልል! አዎ እልል! ግን ቴኬር ምን ከአምላክ ጋር እንዳያጣላ ፊት ለፊት ተዋግቶ ማቆም ያቃተው እግዚአብሔር በማይወደው ጎዳና እንዳያቆምህ። እሱ ነው፣ እሱ ነው ጉዞ የሚያስተጓጉል፣ እሱ ነው የሚያዘገይ፣ እሱ ነው ወደኋላ የሚጎትት። ሀሳቡን በደንብ ለማስረዳት እሞክራለሁ። በሰዎች መካከል ባለ ታሪክ ነው ለማስረዳት ሞክረው። ሁለተኛ ሳሙኤል መጽሐፍ ምዕራፍ 11 ላይ ነገስታት ለሰልፍ በሚወጡበት ጊዜ ዳዊት ሰገነት ላይ እየተዝናና ቤተሳቤ ጋር ወድቆ፣ በኋላ ቤተሳቤ ጋር ወድቆ ማለት አመንዝሮ ዘሙቶ፣ በኋላችን ጥፋቱን ለማጠፋት ሲል፣ ሰውየው እኮ ኬጥያዊ ነው ኦሪዮ ውጊያ ላይ ነው ያለው። ከውጊያ ሜዳ አመጣውና ሚስት ጋግባለሁ። በቃ አሁን ይሄ ጥሩ እንትን አይበቃም ዳዊት እኮ እዚህ ጋር የሰራው ተንኮል ተአምር ነው። ምንድን ነው ያለው? ግባ ሚስት ጋር አ ኦርዮ ግን የጀመረው ጦርነት አለ ወገን ውጭ እየተዋጋ ሚስቴ ጋር ልተኛ ማለት እኮ ምክንያት መስጠት ይችላል። ንጉስ ነው ያዘዘኝ፣ ንጉስ ፈቅዶልኝ ነው፣ እንዴት አይነት ቸርነት ቢያደርግልኝ ነው ብሎ እኮ ብዙ ማባበያና ኮምፕሮማይዝ ማድረጊያ ነገሮች መናገር ይችላል። ግን አላለም። ወንድሞቼ እየተዋጉ ጦርነቱ ሳያበቃ ገና ትግል ላይ እያለ እኔ አሰከረው ይላል። ሰክሮ ራሱ አይገባ የጀመርኩት አለ ከጥያዊ ነኛው ግን ጦርነት ላይ አለው፣ ጦርነት ላይ አለው። የጀመርኩትን እስካልጨርስ ድረስ ከዚህ ነገር ውልክፋ አልልም ነው። ዛሬ ልባርክ ልባርካችሁ፣ ይህንንም ለምትመለከቱ እግዚአብሔር አምላክ እኔንም እንዲረዳ በጸጋውና በምህረቱ ቆሜ፣ የጀመረም ያስጨርሳል። ግን ከአምላክ ጋር እንዳያጋጭህ በሌላ ጎዳና እንዳይወስድህ ተጠንቀቅ። ጸጋ ይረዳሃል ምሕረቱ ያግዝሃል መንፈሱ ያነቃሃል ተጠንቀቅ ሌላ ሌላ ነገር ውስጥ እንዳይከትህ እሱ ነው ጉዞ እሱ ነው ጉዞ የሚጎትት እሱ ነው ጉዞ ወደኋላ የሚያስቀር እሱ ነው ወደ ኋላ የሚጎትት ግን ይሄ ብቻ አይደለም ሁለተኛ ልናገር ሁኔታውን እንድትቀበለው አድርጎ ራሱ ከጉዞ ሊገታህ ይሞክራል ያስጀመረ ያስጨርሳል ትጨርሳል የጀመርከውን የምትጨርሰው አንተ ጎበስ ነው ሳይሆን የእስራኤል ክንድ ስለሆነ ብርታትህ ብርታትህ እንደ ጎሽ ስለሚሆን ሌላ ምንም ሊያቆምህ ስለማይችል ትጨርሳለህ። ግን ከጉዞ እንዳያስተጓጉልህ መጠንቀቅ ያለበት አንደኛ ምንድን ነው? ነው የተባል ነው ከአምላክህ ሕግ ውጪ እንዳያስወጣህ፣ ከኢየሱሴ ጋር ከጀመርከው መንገድህ በተቃራኒው እንዳያስኬድህ፣ እንዳያታልልህ፣ እንዳያባብልህ፣ ተቃራኒው ጋር እንዳይወስድህ፣ እግዚአብሔር የሚያዝንበት ጎዳና ላይ እንዳይወስድህ፣ ያዘገይሃል። ይጎትታል ጭርሱ፣ ነው ደግሞ በዛው ደግሞ ታምጾ ከቀረ ያስቀርህም ይችላል። ሁለተኛ ሁኔታው እንድትቀበል አድርጎ ከጉዞ ያስተጋጉልሃል። አንደኛ ነገሥት መጽሐፍ ምዕራፍ ሶስት ሰሎሞን፣ ሁለት ሴቶች መጡ፣ ሰሎሞን ጋር ሁለት ሴቶች መጡ። ለምን መጡ? ለፍርድ። አንደኛዋ ተኝታ ገላለች። ተኝታ ምን አይነት ጥልቅ እንቅልፍ እንደሆነ አስበው፣ ድንዛዜ ተኝታ ገላለች። አንደኛዋ ደግሞ እንደ ሞተባት ስታቅ ተነስታ ወሰደች። አንደኛዋ ደግሞ ተኝታ አሰርቃለች። አንደኛዋ ተኝታ አገላለች፣ አንደኛዋ ተኝታ አሰርቃለች። ማለዳ ሲነጋ ስታይ የሞተን የያዘችው ትናንት ኮ ያው ነበር። ትናንት ኮ ሲስቅ ነበር። ትናንት ኮ ስማይል ሲያደርግ ነበር። ትናንት ኮ ትናንት ኮ ሙቀቱን ታውቋለች። ተኝታ ማሰረቅ አልነበረባትም። ምን ግድ የለም ግን አላለችም። አንዳንድ ጊዜ ሁኔታውን እንድትቀበረ በቃ ሞተዋል ቅበረው ይላል። ማን አልሞተም? የሞተው የኔ አይደለም። ምናልባት ደክሞ ሊሆን ይችላል ትንሽ ትንሽ ተኝቼ ሊሆን ይችላል የሆነ ነገር ተሰርቆ ሊሆን ይችላል የሆነ ነገር ሆኖ ሊሆን ይችላል፣ ግን የሞተው የኔ አይደለም። የኔ ሕያው ነው። የኔ የሚዘምር ነው። የኔ የሚጸልይ ነው። የኔ የሚያገለግል ነው። የኔ ፈርቨንት በሆነ ስፒሪት የሚንቀሳቀስ ነው። ሩጥሩጥ የሚል ነው። ልቀቅ፣ የሞተው የኔ አይደለም። ያስጀመረኝ አለ። ትናንት የሰጠኝ አለ። ስሮጥለት የነበረ ጌታ ሲያስሮጠኝ የነበረ ጌታ አለ። ሲያራምደኝ የነበረ ጌታ አለ። ዛሬ በአንድም በሌላ መንገድ የሆነ ነገር ተፈጥሮ ሊሆን ይችላል፣ ግን እኔ አይደለሁም የሞተው የእኔ አይደለም። ፍረድ፣ ቀይሪኝ አይኔ ያየ ያንቺ ነው ብለሽ አታስረክብኝ። ያው ነበረ፣ አይቼዋለሁ። ምናልባት ተወስዶ ሊሆን ይችላል ከጉዞዬ፣ ግን ትናንት ካየሁት ነገር ግን ሊስተጓጎል አይገባም። ዛሬ እንደው እግዚአብሔር ይረዳኛል አምናለሁ። ትናንት ዘምሮ የነበራችሁ ትናንት አገለግሎ የነበራችሁ ትናንትና በብርቱ ትሮጡ የነበራችሁ ግን በአንድም በሌላ መንገድ የሆነ ቦታ ላይ ያላችሁ፣ አረ ያስጀመረ ጌታ ያስጨርሳል። አንተ ንቃ፣ የሞተው የኔ አይደለም በል። እንደዚህ አይደለም እንደዚህ አይደለም። ራሴን እዚህ ሰፈር አላቆም፣ ራሴን እዚህ መንደር ላይ አላቆም። አለ ያስጀመረኝ ጌታ አለ አለ የማገለግለው ጌታ የተከተልኩት ጌታ ስትቆጣ ነው፣ አለበለዚያው ግን ሲዌሽኑን ተቀብለህ እሺ እንድትል ነው ያደረገ እዛው የቆምክበት ቦታ የሞተው ይሄ ነው ክብር አይደለም። አሜን። የሞተው ይሄ ነው አይደለም፣ ሕያው ነው። አይቼዋለሁ። ትናንት ደክሞኝ ሊሆን ይችላል፣ ተኝቼ ተወስዶ ሊሆን ይችላል፣ ግን መነሳት አለ። እረከበዋለሁ። አስመልሳለሁ። ፍረድ። እነሱ ለሰለሞን ነው፣ እኛ ግን ዛሬ ለጌታ እንደዚህ አይደለም። ጌታ ሆይ፣ አንዳንዴ ጥላቻ ጥላቻ ጥላቻ ሲሰማ በፍቅር ጀምረ ይሁን አትበል። አይ የሞተ ጥላቻ ይሄ አይደለም፣ ፍቅር ነው ይሄ ስስስስት ሲሰማ ሌላ ሌላ ኃጢአት እንት ይህን አይደለም፣ እኔ ከጌታ የተካፈልኩት ይህንን አይደለም። ይልስማኝ ሲዌሽን እንድትቀበል የሚያደርግ ሌላ መንገድ ላሳይ በአጭሩ። ዘካሪያስና ኤልሳቤጥ አሉ። ሉቃስ ወንጌል ምዕራፍ አንድ ዘካሪያስና ኤልሳቤጥ አሉ። በእግዚአብሔር ፊት ልከኛ በሆነ መንገድ የሚኖሩ ናቸው ያው እንደው መቶ በመቶ የምንለው አይደለም ግን እግዚአብሔርን በሚያስደስት የህይወት ጎዳና እየተመላለሱ ያሉ ናቸው። ግን ልጅ የላቸውም። በኋላ በአጭሩ እንደ ዕለቱ ሊያጥም ሲገባ ሊያገለግል ሲገባ መልአክ መጥቶ ነገረው። ጸሎት ተሰምቶልሃል ሚስትህ ኤልሳቤጥ ወንድ ልጅ ትወልዳለች፣ ስሙን ዘካሪያስ ትለዋለህ ብሎ ዝርዝር ነገር ነግሮታል። ስሙንም ጨምሮ ለብዙዎች ደስታ ማተት ላይ ይሆናል። ዝርዝር ነገር ነግሮታል። በኋላ አላመነም ነበር፣ ድዳ ሆነ። በኋላ ልጁ ከተወለደ በኋላ ሉቃስ ወንጌል ምዕራፍ ሁለት ቁጥር 61 ላይ ክብር ለኢየሱስ። ሲሆን ሉቃስ ወንጌል ቁጥር 61 ላይ ልጁ ሲወለድ አካባቢ ሰው መጥቶ ስም ካላወጣ ነው አሉ። ማን አሉት? ዘካርያስ አንቺ ኤልሳቤት ማንነቱ ዮሐንስ። አይ፣ ከዚህ በፊት እንደዚህ ተብሎ አያውቅም። ዘካርያስ በዩ ኖ አዲስ ነው ኔ የጀመርኩት አለ። አታቁሙኝ። ሁኔታውን ተቀብዬ ከጀመርኩት ጎዳና ከተቀበልኩት ስጦታ እግዚአብሔር ካላይ ነገር ምን አትበሉ፣ ወደኋላ አትበሉ። እግዚአብሔር ነግሮኛል። ዮሐንስ ነው፣ ዮሐንስ ነው። ነው ሰውየው ድዳ ነው፣ ብዙ መናገር አይችልም። እንደ ልቡ የሆነ ነገር ማለት አይችልም። ብራና አምጦ አለ። በማይመች ሲትዌሽን ራሱ ጻፈ ዮሐንስ ነው አለ። ዛሬ አንዳንድ ነገር ልባርካችሁ፣ አንዳንድ ነገር ልበልና ልባርካችሁ። ጀምራችሁማ ጀምራችሁ እግዚአብሔር አውርቶ ዮሐንስ ነው ብሎ ዝርዝር ነገር ነግሮ መሀል ላይ ሊጎተት የሚሞክር መሀል ላይ ሌላ ነገር ሊያወራህ የሚሞክር እግዚአብሔር እኮ የሆነ ነገር ነግሮህ ጎዳና ጀምረህ፣ አንዳንድ ጊዜ ኑሮ ሌላ ስም እንደሚሰጥታ አለ እግዚአብሔር አስጀምሮህ እንዲህ ነው ብሎህ አሜን ብለህ ጀምረህ የጀመርከውን ራዕይ ወደ ሌላ እንድታጠፍ የሚያስ እንድትወረውር የሚያደርግ ኖ እግዚአብሔር የነገረኝ አለ። ያስጀመረኝ አለ። ዮሐንስ ነው ብሎኛል። ያድጋል፣ ለብዙዎች ይደርሳል። ያስጀመረ እግዚአብሔር ያስጨርሳል። ግን አንተ አንድ ነገር አድርግ በእግዚአብሔር ጸጋና በእግዚአብሔር ምሕረት ተደግፈህ ሁኔታውን ተቀበል ሲለህ፣ አትቀበል። እምቢ የሞተ ሆኔ አይደለም። እምቢ ይሄን አይደለም የሰማሁት። ሀሌሉያ! ይሄን አይደለም የሰማሁት። እግዚአብሔር ይሄን አይደለም ያለኝ። መሀል ላይ አታባብሉኝ። መሀል ላይ ሌላ አቅጣጫ አትስጡኝ። የነገረኝ ጎዳና አለ። ያስጀመረኝ ጎዳና አለ። ያወራንበት ጎዳና አለ። እየተጓዝንበት ያለ ጎዳና አለ። የኔ ይሄ ነው። እግዚአብሔር ያወራኝ ይሄ ነው። ተመለሳት በሉኝ። ሶስተኛ የደረስክበት አስመስሎ ሊያስቆም ይሞክራል አንደኛ ምንድን ነው ያልኩት? ከአምላክህ ህግ ጋር አጣልቶ፣ ከጀመርከው ጎዳና ጋር አጣልቶ። አንደኛ ምንድን ነው ያልኩት? ከጀመርከው ጎዳና ዘውር እንድትል አባብሎም፣ ይሆን ሌላ እንቅፋት ከቶ፣ ከአምላክህ ጋር እንድትጣላ አርጎ። ሁለተኛስ ሲቹዌሽኑን እንድትቀበለው ይሁን እንድትል። ሶስተኛስ የደረስክበት አስመስሉ ዘፍጥረት ምዕራፍ 24 አብርሃም ለልጁ ሚስት እንዲያመጣለት ላከው፣ ኤሌዘርን በኋላ ጸለየ። ኤሌዘር እንደዚህ አንተም ጠጣ ግመሎችም ይጠጡ የምትለው እሷ ነች የጌታዬ ልጅ ሚስት አለ። እውነትም መጣች፣ ርብቃ ነበረች። እንዳለው እንደጸለየው ሆነ። በኋላ ጭራሽ ሲጠይቃት ጭራሽ ሊያገባ የሚችልበት የአብርሃም ዘመዶች ወቅቱ አውድ እንደሚቻለው የአብርሃም ዘመዶች ሆኖ ተገኙ። በጣም ገረመው። ሄደ። ምንድን ነው ጉዳይ አሉት አይኔ እንደዚህ ነው የመጣሁት፣ አብርሃም ልኮኝ፣ ከዛስ እንደዚህ እንደዚህ ብዬ ጸልይ፣ ከዛስ እቺን ልጅ አገኘሁ፣ እንደዚህ እንደዚህ እንደዚህ የሆነ ርብቃን አገኘሁ። ከዛስ በቃ የእግዚአብሔር አሰራር ገረመኝ። ከዛ እነሱ ምን አሉት? እንግዲህ እግዚአብሔር ነገሩን ፈቅዶታልና እንዲህም እንዲያም ልንልህ አንችልም፣ በቃ ፈቅደናል አሉ። በቃ አሪፍ እኮ ነው፣ ፈቅደዋል፣ አሜን፣ እኮ ነው፣ ደስ እኮ ነው። የሚለው ግን ቀጣዩ ነው። ታዲያ ትንሽ አትቆዩም እኛ ጋር? በጣም እኮ ኮምፕሮማይዝ ለማድረግ እኮ ምቹ ነው ችግር የለም አንድ 15 ቀን እንቆይና አንድ ሁለት ወር ቆይተን፣ አረ የጀመርኩት ጉዞ አለ። አረ በእናቱ ሀዘን እያለቀሰ ያለ ይስሐቅ አለ፣ መጽናናት የሚፈልግ ርብቃ ስትመጣም ምጽናና። አረ አብርሃም ቃል አስገብቶኛል፣ እግዚአብሔር መንገዴን አጥምቶታል፣ አለና ምን አታድርጉ፣ አታዘግዩኝ። ደረስክበት ይዛዋል በቃ አትበሉኝ። ኖኖኖኖኖ እስከ ግቡ እስከምጨረሻው ድረስ እስከ ድረስ አላቆምም ይስሐቅና ርብቃ እስኪገናኙ ድረስ ነው፣ ተልእኮ ሂድና እሺ ካሉ ሰንብተህና አይደለም ያለኝ፣ ለልጅ ሚስት አምጣና ያለው እዛ ግብ እስክደርስ ድረስ አልቆምም። እኔ መልዕክት እየተናገርኩ እንደሆነ አምናለሁ። አንዳንድ የደረስክበት ይመስላል። አገልግሎት ትንሽ ቦታ ስታገለግል፣ ትንሽ መድረክ ስትቆም፣ ቢዝነስህ ትንሽ የሆነ ነገር ሲሆን፣ የትምህርት ደረጃ የሆነች ነገር ስትመጣ፣ ትንሽ የምትታይ እግዚአብሔር ይባርክህ። ግሬትፉልን ስለነዚህ ሁሉ ቴንክፉልን፣ ግን ይሄ ብቻ ነው ወያየው በቃ አሁን አገለገልን እና ሞትን፣ ተዘመረና አለቀ፣ በወንጌል ደረስንና፣ ምኑ ረ ረ አንጥራው ረ ረ ዝምንበል ረ እስካለን ድረስ እንሄድ፣ እስከ አሳየን ድረስ እንሄድ፣ እስከተናገረን ድረስ እንሄድ። ምንድነው በማለዳ ያጫወተ ምንድነው የነገረ፣ መሀል ላይ እንጥብጣቢ ነገሮች የደረስክበት መስሎ እንዳትቆም። አሁን እዩ፣ በጣም ነው የሚባርከኝ። ሁለተኛ ነገርስ መጣ፣ ምዕራፍ ዘጠኝ ላይ ኤልዛቤል በምትመራው ኤልዛቤል በምትመራው መንግስት ውስጥ መቶ አለቃ ሆኖ ነው ያለው። ይጫወታል እየተጫወተ ነው ከጓደኞቹ ጋር። ከዛ አንድ እብድ መሳይ ነብይ መጣና አለቃው ከአንተ ጋር ነገር አለኝ አለ። እኔ በጣም የሚገርመኝ ከሌሎቹ ይልቅ እሱ ነው። ከማናችን ጋር አለ ነገር ያለበት ሰው እኮ ያቃል። ምናልባት አሁን ዛሬ ይህን እየተናገርኩ የሚነካው ሰው እንዳለ አምናለሁ። ከማናችን ጋር አለ፣ ከአንተ ጋር ሌሎቹ እያሉ ወደ ውስጥ አስገቡት። ጓደኞቹ ያችኑ ጨዋታ እየተጫወቱ ለካ ጓዳ ነገር እየተቀየረ ነው። መቶ አለቃ እዩ፣ ወደ ንግስና እየተቀየረ ነው። ጓደኞቹ እኮ ያንን እየሰሩ ነው፣ ያንን እየተጫወቱ እንደዚህ። ለማስረዳት ልሞክር። እናንተ ወጣቶች እንጠብቀው ወይስ እሱ ፍርታን ደሞ እንዴ ምን ሆነ ነው በሱ ተራ እንደዚህ የሚሄደው እንጠብቀው እንጫወት እያሉ ያችን እየተጫወቱ ውስጥ ለካ ተቀይሯል። ሲወጣ እዩ ነግሷል። በኋላ ልብሶቻቸውን አወለቁ ችነች መልክቴ ልብሶቻቸውን አወለቁ እዩ ነግሷል ብለው እዩ የተነጠፈው ልብስ ላይ ቆመው ባይዘ ወይ የኔ የንግሥና ቅባት ስምንቱ አለባውያን ብሏል። አታዘግዩኝ፣ ክብር እየሰጣችሁ አታዘግዩኝ፣ እንደደረስኩበት አድርጋችሁ አታዘግዩኝ ስቀባ ተነግሮኛል። በቀል አለህ። የእግዚአብሔርን ነቢያት ያጠቃች ኤልዛቤል አለች። እዛ ድረስ መሄድ አለብኝ። አታዘግዩኝ። ያነጠፉትን እየረገጠው ወደ ኤልዛቤል ነው የገሰገሰው። የጀመረው አላ ያስጀመረ እግዚአብሔር አላ ግን ያስጨርሳል። እግዚአብሔር ግን እኔ ምንድን ነው ከኛ የሚጠበቀው? የደረስክበት መስሎ እንዳያቆመ፣ የደረስክበት መስሎ ወደኋላ እንዳያደርግ። ክብር ለኢየሱስ ይሁን። አራተኛና የመጨረሻ እንዴት አድርጎ ነው ግን ሊያዘገይህ የሚችለው? እንዴት አድርጎ ነው ሊያስቀር የሚታገል? አስፈራርቶ ማንን እንዳስፈራራ ነህምያ ነህምያ ነህምያ 127 ሀገር በሚያስተዳድር ንጉሥ አርጤክስስ ጋር ባለሟል የነበረ ሰው ያንን ሁሉ ነገር ትቶ ምነው ፊት ጠቆረ ሲል የአባቶቼ መቃበሪያ ያለባት ኢየሩሳሌም ብሎ ምቾት ሊባል የሚቻለውን ነገር ትቶ ያንን የመሰለ ራእይ ከእግዚአብሔር ተቀብሎ ያንን አጥር የመስራት የኢየሩሳሌምን ቅጥር የመስራት እንቅስቃሴ ላይ ሳለ ምዕራፍ ስድስት ላይ ያውም ነቢይ በገንዘብ ገዝተው እነ ሸማያን ልከው አስፈራርተው ሊያስቆሙት። አንዳንዴ ደግሞ ና ውረድ እንነጋገር። አልወርድም፣ የጀመርኩት ስራ አለ፣ ታላቅ ስራ አለ። ሐሜታችሁ ጋር የለሁም፣ ወሬያችሁ ጋር የለሁም፣ ልፊያችሁ ጋር የለሁም፣ ኮተታችሁ ጋር የለሁም፣ ሌላ ነገር ጋር የለሁም። ስራ አለብኝ። አሁን እዛ ውርጄ ልጣላ አልችልም። እዛ ውርጄ ላወራ አልችልም። እኔ ስራ አለብኝ። አረ መጡብህ፣ የቤተ መቅደሱን በር ዝጋው። እውነት አይደለም ያለ እንደኔ ያለ ሰው የፈራ ታውቃል። አምላክ የላከው ራእይ ይዞ የተነሳ ሞት አይሻልም፣ በፍርሃት ወደኋላ ልመለስ? ይሄ መቼ ዝም ብሎ በባዶ ጩኸት አይሆንም። እግዚአብሔር ሲረዳ፣ እግዚአብሔር ሲደግፍ፣ መንፈሱ ሲያግዝ ነው። ግን እንዴት ሊያስቆም ይሞክራል? አስፈራርቱ ኤልዛቤል እኮ አንደኛ ነገሥት መጽሐፍ ምዕራፍ 18 ላይ በቀርሜሎስ ተራራ እነዛን ሁሉ 850 የኤልዛቤል ነቢያትን አሳርዶ በቂሶን ወንዝ አሸንፎ አላክጦባቸው 19ኛ ምዕራፍ ላይ ትናንት በነቢያቶች እንዳደረከው ባላደርግ ብስትል ፈራ። የጀመረችውን ጎዳና የጀመረውን ጎዳና ይቅርታ የጀመረውን ጎዳና ልታቋርጠው ክትክታ ዛፍ ስር እስኪገባ፣ ግን ያስጀመራላ፣ ግን ያስጀመራላ። አየህ ማንም ባይከተለው ሄዶ ክትክታ ዛፍ ስር ድረስ ሄዶ ቀስቅሶ ተነስ እንደዚህ አይደለም። መጨረሻ ሆነ ያየሁት እንደዚህ ጀመረ። ክትክታ አዛፍ ስራ አይደለም የምትጨርሰው። በፋንታ ገና ኤልሳ አንት ትቀባለህ፣ አዛኤልን ለሶሪያ እዩን ለእስራኤል ትቀባለህ አንተ። ያሁን በሰረገላ ነው የምትጨርሰው። ተነስ። በነገራችን ላይ ተነስቶ በልቶ ራሱ እኮ ደግሞ ተኝቷል። ውይ ይሄ ሰውዬ ደክሞታል ብሎ አልተውም። ተነስ፣ የምትሄድበት መንገድ ሩቅ ነው። እስከ ኮሬብ ተራራ ትሄዳለህ። እንዴት ሊያዘገይ ይችላል? አስፈራርቶ መልዕክቴን። እንደዚህ ልሰብስብና ላብቃ። ያስጀመረ ያስጨርሳል፣ እሱ ያስጨርሳል። እሱ ስለሚረዳህ አንተም እንስት አንበሳ ያደነውን እንደሚያነክት የገደለውን ደም እስኪጠጣ የጀመረውን እስኪፈጸም እንደማያውቀው ከእሱ ብርታት የተነሳ ትቀጥላለ። ያስጀመረ ያስጨርሳል። አንተም ጀምረሃል ትጨርሳለ። ግን ከመስመር እንዳያስወጣ፣ ግን እንዳያስፈራራ፣ ግን የደረስክበት መስሎ በቃ ጨረስክ እንዳይል ግን ያለውን ሁኔታ ሲትዌሽን፣ ተቀብለህ ይሁና እንዳትል፣ እግዚአብሔር እንዲረዳ፣ እግዚአብሔር እንዲያግዝ መንቃት ይሁንል።